ጨረቃዎቹ ትናንት እንደዛ ልባችንን ስልብ አርግተው ሀያ አምስት ግራም ወርቅ ወስዳ ዛሬ ኢንጆ ላይለቸው ላይፍ ሾርት እያሉ ነው፣ እየተዝናኑ ነው። ይሁን እኔ በናብቆት ይኸው ስምንት ሰዓት ተኩል ሆኗል፣ በዱባይ ማለት ነው። በኢትዮጵያ አንድ ሰዓት ተኩል። ጠብቄ ጠብቄ ጠብቄ ቢያቀተኝ ነው ቪዲዮ እራሱ የሰራውባቸው ማለት ነው እና ለተመልካቾቻችሁ አታስቡም ወይ? እንዴት ነው ሃይሚ በወርቁ ምክንያት እንቅልፍ ወሰዳት ወይ? እንዴት ሆነች? ሀሳብ ሌንን ብሩግና ሃይሚ ድሄ እኔ በመጠበቅ ምን ለቀቁ ምን ገቡ እያሉ ከአስር ጊዜ እያየዋቸው ማለት ነው እና ዛሬ አይመጡም ጨረቃወቹ። እኔ በጣም ተተራድቻለሁ። እነት እናንተ እኮ ናችሁ ለእኔ ብዙ ነገሮች፣ እናንተ ናችሁ ለእኔ ብዙ መጽናኛዎች፣ ተስፋዎቼ፣ ደስታዎቼ የኔ ጨረቃዎች ማለት ነው እና ያው ወይስ ሀይሚ ዛሬ አድርግተሽ ይዘሽ ወተሽ ወርቁን ወሰዱብሽ ምንድን ነው? እና እንደዚህ ጥፍት ያደረገሽ እኛማ በቃ ዛሬ በምስጋና ቪዲዮ ትመጫለሽ ብዬ እየጠበኩ በቃ ደስ ብሎ ይሻል ብላ ያለሽን ስሜት። ትናንት እኮ አልተናገድሽ ምንም፣ ጭምት ነው ያልሹ። ጭምት በቃ ምንም ነገር አላወራሽም። ጀስት ዝብ ምን ያልሹ ማለት ነው እና ስሜት ሽንም ስላልነገሸኝ እኛ ዛሬ ትናገር ያለሽ ብለን ሀስበን ነበረ። ያው ትናንት የደስታ ቀን ነበረ። ያው ብዙ ጊዜ ታውቃላችሁ ሙሽራ እኮ ወዲያው ወደ ደጃ ወጣም ጫጉላቸው ምናምን ተጠቅማ ከመጠጡም ተረብሽ ወይ ምናምን በቃ ትናንት ደስ ይል ነበረ እና ቤተሰብ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ውድ የማርታ ኢትዮ ቤተሰቦች አላችሁልኝ ወይ? እኔ አለውላችሁ። እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ ጋር በጣም ሁሉ ሰላም ነው፣ ፒስ ነው። እና በቃ ዛሬ ጨረቆቹ አይመጡም። የእውነት በጣም ጠብቂያችኋለሁ፣ እስካሁን ድረስ እየጠበኳቸው ነበር። እና ሁልጊዜ ታውቃላችሁ ሰዓታቸው፣ ቪዲዮ የሚለቁበት ሰዓት ማለት ነው። እና ያ እንዳለ ሆኖ ሳለ ግን እንትን አለ ምንድን ነበረ የሆነ ሰዓታቸው አያሳልፉም፣ እውነት ለመናገር ማለት ነው። ወይ ከቀሩ እንኳን ወይ ሀብትሽ ቤት የሆነ የሆነ ሰው ቤት ይሄዳሉ። ና ዛሬ ማንም ጋር ቪዲዮ አልሰሩም ማለት ነው። ለምን እንደሆነ አይዶን ነው፣ ግን ዋናው እነሱ ደና የሆንልን። ኦረዲ ያው የትናንቱም ደካምብሩ የትናንት በጣም ደክሞኛል፣ ይሄን ሁሉ ነገር ብቼን ነበር የሰራው ምናምን ብሎ ነበር። ና ይረፉ ብቻ እናንተ ደረሁን። ያው እኛ ሁል ጊዜ የእናንተን ናፍቆት የእናንተን ደስታ ማየት ስለምንፈልግ ትናፍቁናላችሁ፣ ቤተሰቦቻችን የኛዎች እና ትናንት በጣም ደስ ብሎን ነበረ። ደስታችን ወደ ሬለሁም በወርቁ በምኑ በምኑ ለመጀመሪያ ጊዜ ሽማግሌ ሳይልቅ ጥሎሽ መጣ። ወንድማችን አማቻችን ነው ብሩኬ እና ዛሬ ሀይሚም አመጣም ብሩኬም ቀርተዋል ማለት ግን እኔ ዛሬ ሀይሚን የስ ትናንት ስላለውን ነገር ታወር አለች ምናምን ብዬ ነበር። ጃስ ይመጡ ምናምን ነበር እና ትናንት ትሜቷ ደስ ብሏታል። ነገር ግን በቃ ትናንት ዩን ስታሳዝን በ ቆጭ ብላ አይ ቀሚስ ነው ጭምት ተብላ ምናምን ቆጭ ብላ ጭምት ስላችሁ ደግሞ ሆነ በሌላ ነገር እንዳትወስዱት ሆን ዝም አለች ምናምን ማለት ነው። እና አሳዝናኝ አሳዝናን ነበር ማለት ነው። ግን ያአሁኑም ሳለ ያው በጣም ደስ ብሏታል፣ ፊቷ ይነበባል። ወይ መጠጥ ጠጡ ያው ካልኮል የሆነ መጠጥ ኬክ በሉ ምናም ያ ነገር ደስ ይላል። ፓስታ፣ ምርጥ ፓስታ ሰራች ሰራላት። የወንደላጤ ምግብ ማለት ነውና ግን እንደዛም ሆኖ ሀይሚ ከምሰራው በላይ ነው የሰራው ማለት ነው። ከለሩ እራሱ ሲያምር፣ ወይኔ ሙያ፣ ብሩክ ቁመርቆን የሰጥሽ ሀይሚሽ በጸባይ ብቻ ያዥ አሁን የለም እና እንዴት ሆናችሁ ሀያ አምስት ኪሎ ሀያ አምስት ምንድነው? ሀያ አምስት አምስት ግራም ወርቁ አለ ወይ ወይስ የእሱ፣ አንዳንድ ጊዜ እኮ የሆነ ነገር በጣም ውድ ነገር ስገዙ እኮ በቃ ደስ ነው የሚላቸው። እና ያው ሀይሚ አስር አንገቷን እያየች ይሆናል ምናምን። መቼ ዛሬ ለብሰሹ አወጪ ብሩ ጋርድ ቀጥርልሻለሁ ብሏል። ለዚህ ማለት ነው እና በቃ ጀስት ዛሬ ደስታውን ምናምን ብለን ቅምጥላ ብትመጣ ደስ ይለን ነበር እውነት ለመናገር እስኪ ሁላችሁም እንደኔ እየጠበቃችሁ ነው ወይስ ኖርማል ነው እኔ በጣም እየጠበኳቸው ነበረ ሊል ግን አልመጡም ነው ምላችሁ ማለት ነው ስቲል በጣም በጣም ነው እውነት በጣም ነው የማከብራቸው ምናምን ማለት እና ያው ወይ ድንገት አንዳንድ ሰዎች እኮ ቀለበት ምስላ ሰው መልስም ሊጠሯቸው ይችላል፣ አይታወቀ። አሁን እኮ ምግብ ምናምን ቀረ ቤት ውስጥ መሰራት እድሜ ለ ኬቴሪንጋ ኬቴሪንግ አገልግሎት ስላለ ደወል በቃ፣ ለእንደዚህ ሰው ነው ምናምን። ወይ አንዱ ጓደኛቸው መርስ ጠርቷቸው ምናምንም ሊሆን ይችላል አይታወቅም። የደስታ ምግብዣ ምናምን ጓደኞቻቸው ጋብዛቸው ሊሆን ይችላል። ለዚህ ሚሆና ሊጠፉትና፣ ሙሽሮዎችን አታጨናንቋቸው፣ ቤተሰቦች ይመጣሉ። ያው እነሱም የእኛን ናፍቆት አይችልም፣ ብዙ ወዳጆች እንዳላቸው ብዙ ወዳጆች እንደሚጠብቃቸው ስለሚያውቁ ይመጣሉ ብዬ አስ ነገ ይመጣሉ። ነገ ቢቀሩማ ነው ምንለው ነው ምንለው በቃ ኢንስታግራም ይንጽፍላቸዋለን፣ ኡኡ ነው የምንለው። እና ያው ብትመጡልን ደስ ብል ይለን ነበረ፣ ግን ስላልመጣችሁም ብቻ ደህና ሆኑልን ማለት ነው። በቃ በናፍቆት እናንተን በመጠበቅ ሁሉ ጊዜ በቃ ሰአታታ ስታሳልፉብን እንዴት እንደሚከፋን አስር እየገባ ነው ማይሆን ምንለቀቁ አብሶ ከስድስት ስድስት ሳኮኑ በኋላ በቃ ልቤ ድው ድው ነው የሚለው። ምን ተፈጠረ? በምን ተጨቃጨቁ? በምን ተጣሉ? በምን ምን አሉ ምናምን እና። ዛሬ ያው ምንም ነገር የለም፣ ስቶሪ ላይ ሰላም ነው። ብቻ ሀይሚ ደስ ብሏታል፣ ቀለበቷንም ድንቦሽ ለጥፋለች። ያው ያለም ይሆን ሰርጋችሁን ለመብላት ያብቀን የምንለውና ደስ ይላል።